እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም ድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጤናማ ያልሆነ አንጀት እንዳላችሁ የሚጠቁሙ ሰባት ዋና ዋና አደገኛ ምልክቶችን እነግራችኋለሁኝ እንዲሁም ደግሞ አንጀታችሁን ጤናማ ለማድረግ ምን መመገብ እንዳለባችሁም በዚህ ቪዲዮ ላይ በዝርዝር እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ገት የምንለው አንጀት ወይም ደግሞ የምግብ መፍጫ ትራክት ተብሎ ሊተረጎም ይችላል። እንደ የአጠቃቀሙ ሁኔታ የተለያዩ ትርጉሞች አሉት ማለት ነው። አንጀት የምግብ መፍጫ ስርዓት የዳይጀስቲቭ ሲስተም ዋነኛ አካል ሲሆን ከጨጓራ ተነስቶ እስከ ፊንጢጣ ድረስ የሚደርሰው ረጅም ቱቦ ነው። ምግብ ተፈይቶ ንጥረ ነገሩ ወደ ሰውነት የሚገባበትናም ቆሻሻው የሚወገድበትም ቦታ ነው። ትንሹ አንጀት ወይም ደግሞ ስሞል ኢንተስታይን የምንለው አብዛኛው ምግብ የሚፈጭበትና ንጥረ ነገሮች ወደ ደም ውስጥ የሚገቡበት ረጅሙ ክፍል ነው። ትልቁ አንጀት ደግሞ ላርጅ ኢንተስታይን የምንለው ወይም ደግሞ ኮለን የምንለው ከምግብ መፍጫ ውስጥ ውሃ የሚወስድናም ሰገራን ለውጪ ማስወገጃ የሚያዘጋጅ ክፍል ነው። ታዲያ ጤናማ አንጀት ለጠቅላላይ ሰውነት ጤንነታችሁ በጣም ወሳኝ ነገር ነው። አንጀት ስንል የምግብ መፍጫ ስርዓታችንና በውስጡ የሚኖሩትን በትሪሊዮን የሚቆጠሩ ጠቃሚ ባክቴሪያዎችንም ጭምር ያጠቃልላል። ታዲያ የአንጀት ጤና ለምን አስፈላጊ እንደሆነ እስቲ በአጭሩ ልንገራችሁ። ጤናማ አንጀት በርካታ ዋና ዋና ተግባራትን ለማከናወን ይረዳል። የምግብ መፈጨትና የንጥረ ነገር መምጠጥን ያግዛል። ምግብ በትክክል ተፈይቶ ጠቃሚ ንጥረ ነገሮች፣ ቫይታሚኖች፣ ማዕድናትና ሌሎችም ወደ ደማችን ውስጥ እንዲገቡ ይረዳል። ጤናማ አንጀት የበሽታ መከላከያንም ያጠናክራል። የአንጀት ግድግዳ ከሰውነት የበሽታ መከላከያ ስርዓት ትልቁ ክፍል ውስጥ አንዱ ነው። ጤናማ አንጀት ሰውነታችን ኢንፌክሽኖችን እናም በሽታዎችን እንዲዋጋም ያግዛል። ጤናማ አንጀት ለአእምሮ ጤናችንም ወሳኝ ነው። አንጀትና አእምሮ በነርፍ ስርዓት አማካኝነት ተያያዥነት አላቸው። የአንጀት ጤና ለስሜታችን፣ ለጭንቀትና ለመንፈስ ጭንቀት ጭምር ተጽዕኖ ሊያሳድር ይችላል። እንዲሁም ጤናማ አንጀት የሆድ ችግሮችንም ለመከላከል ይረዳል። እንደ የሆድ መነፋት፣ ጋዝ፣ የሆድ ድርቀትና ተቅማጥ ያሉ የምግብ መፈጨት ችግሮችን ይቀንሳል ማለት ነው። ስለዚህ ጤናማ አንጀት በጣም ወሳኝና አስፈላጊ ነው። ስለዚህ ጤናማ ያልሆነ አንጀት እንዳለን የሚጠቁሙ ሰባት ዋናዋና ምልክቶችን ደግሞ አሁን እነግራችኋለሁኝ። አንደኛ፣ የምግብ መፈጨት ችግሮች እንደ የሆድ መነፋት፣ ጋዝ፣ የሆድ ድርቀት ወይም ደግሞ ተቅማጥ ነው። ተደጋጋሚ የሆድ መነፋት፣ ከመጠን ያለፈ ጋዝ፣ የሆድ ድርቀት ወይም ደግሞ ተቅማጥ ያልተመጣጠነ የአንጀት ማይክሮባዮም ምልክቶች ናቸው። ጤናማ አንጀት ምግብን በተቀላጠፈ ሁኔታ ለማዋሃድ የሚረዱ ብዙ አይነት ጥሩ ባክቴሪያዎችን ይዟል። ጎጂ ባክቴሪያዎች ከጥሩ ባክቴሪያዎች ሲበዙ የምግብ መፈጨት ውጤታማነት እየቀነሰ ምቾት ማጣትንና ያልተስተካከለ የአንጀት እንቅስቃሴን ያስከትላል። ዋና ምክንያቶቹም አነስተኛ ፋይበር ያለው አመጋገብን የምንመገብ ከሆነ፣ በብዛት የተዘጋጁ ወይም ደግሞ ስኳር የበዛባቸው ምግቦችን የምንመገብ ከሆነ፣ ምግቦችን አለመቀበል፣ ለረጅም ጊዜ የሚቆይ ጭንቀት ወይም ደግሞ አንቲባዮቲክ መድኃኒቶችን የምንጠቀም ከሆነ ይህ ሊከሰት ይችላል። ታዲያ መፍትሄውም ብዙ ፋይበር የበዛባቸውን ምግቦችን ተመገቡ፣ አትክልቶች፣ ፍራፍሬዎችና ጥራጥሬዎችን፣ ፕሮባዮቲክስን እንደ እርጎ፣ ኪፈርና ኪሚቺ፣ እንዲሁም ደግሞ ፕሪባዮቲክሶችን እንደ ነጭ ሽንኩርት እናም ቀይ ሽንኩርትና ሙዝ ያሉትን በአመጋገባች ውስጥ ማካተት ያስፈልጋል። እንዲሁም ብዙ ውሃን መጠጣት አለባችሁ። ሁለተኛ፣ የማያቋርጥ ድካም ወይም ደግሞ ዝቅተኛ የጉልበት ስሜት ነው። አንጀታችን ሰውነታችንን የሚያንቀሳቀሱ ንጥረ ነገሮችን በመምጠጥ ረገድ ቁልፍ ሚናን ይጫወታል። በአግባቡ ካልሰራ የንጥረ ነገሮች መመጠጥ ይቀንሳል፣ ይህም ወደ ድካም ያመራል። እንዲሁም ወደ 90 ፐርሰንት የሚሆነው ሴሮቶኒን ወይም ደግሞ የደስታ ሆርሞን የሚመረተው በአንጀት ውስጥ ነው። ደካማ የአንጀት ጤና ስሜትንና የኃይል ቁጥጥርን ሊያዛባም ይችላል። ዋና ምክንያቶቹም ቫይታሚንና ማዕድናት የጎደለው ደካማ አመጋገብ፣ የአንጀት መቆጣት ወይም ደግሞ ሊኪ ገት የምንለው፣ በአንጀት ባክቴሪያ ውስጥ አለመመጣጠን ሲኖር ዲስባዮሲስ የምንለው ሲኖር ይከሰታል። መፍትሄዎቹም ሙሉ የእህል አይነቶችንና ስስ ፕሮቲኖች ያሏቸውን የተመጣጠነ ምግቦችን መመገብ፣ የተጣራ ስኳርና ካፌይንን መቀነስና በቂ እንቅልፍ አገኙ፣ እናም ጭንቀትንም ተቆጣጠሩ። ሶስተኛ የቆዳ ችግሮች ነው፣ እንደ ብጉር፣ ኤግዜማ እናም ሽፍታ። በአንጀትና ቆዳ ጠንካራ ትስስር አለ። በአንጀት ውስጥ ያሉ መርዞችና ብግነቶች እንደ ቆዳ ችግሮች ሲገለጡ ሊገለጡ ይችላሉ። የአንጀት ሽፋን ሲጎዳ መርዞች ወደ ደም ውስጥ ይገባሉ። ይህም እንደ ብጉር፣ ኤግዜማ ወይም ደግሞ እንደ ሮሴሽያ የሚታዩ የበሽታ መከላከያ ምላሾችን ያመጣል። ዋና ምክንያቶቹም የምግብ ሴንሲቲቪቲ እንደ ለግሉተን፣ ለወተትና ለስኳር፣ የአንጀት መቆጣት ወይም ደግሞ ኢንፍላሜሽን ሲኖር፣ ደካማ የመርዝ ማስወገድ ሂደት ሲኖርና ስለዚህ ለዚህ ደግሞ መፍትሄዎቹ አንቲ ኢንፍላማቶሪ ምግቦችን ተመገቡ፣ እንደ እርድ አረንጓዴ ቅጠላማ አትክልቶችና የቤሪ ፍሬዎችን የተዘጋጁ ምግቦችንና የተጣራ ስኳርን አስወግዱ። ጉበትን በሎሚ ውሃ ወይም ደግሞ በቅጠላቅጠል ሻይ ላይ መደገፍ ያስፈልጋል ማለት ነው፣ ጉበትን እነዚህ ነገሮችን በማድረግ በመጠቀም። አራተኛ ያልተገለጸ የክብደት ለውጥ፣ ክብደት መጨመር ሊሆን ይችላል ወይም ደግሞ መቀነስ ነው። ጤናማ ያልሆነ አንጀት ሰውነታችን ስብን የሚያከማችበትን ንጥረ ነገሮችን የሚመጥበትን እናም የደም ስኳርን የሚቆጣጠርበትን መንገድ ሊቀይረው ይችላል። አንዳንድ የአንጀት ባክቴሪያዎች ሜታቦሊዝምንና የምግብ ፍላጎትንም ይነካሉ። አለመመጣጠን ወደ ክብደት መጨመር ወይም ደግሞ ሳይታሰብ ወደ ክብደት መቀነስም ሊያመራ ይችላል። ዋና ምክንያቶቹም የጎጂ ባክቴሪያዎች መብዛት፣ የኢንሱሊን ሬዚስታንስ ወይም ደግሞ የደም ስኳር አለመመጣጠን፣ የንጥረ ነገር መምጠጥ መቀነስም ይከሰታል። መፍትሄዎቹም ሙሉ በንጥረ ነገሮች የበለጸጉ ምግቦች ላይ አተኩሩ። አዘውትራቹም የአካል ብቃት እንቅስቃሴን አድርጉ። የምግብ መፈጨትን ለመርዳት ደግሞ በቀስታ ተመገቡ። አምስተኛ፣ ተደጋጋሚ የምግብ አለመቀበል ወይም ደግሞ የምግብ ፍላጎት ነው። የአንጀት መከላከያው ሲጎዳ የበሽታ መከላከያ ስርዓቱ ለአንዳንድ ምግቦች ከልክ በላይ ምላሽን ሊሰጥ ይችላል። ይህም አለመቀበልን ወይም ደግሞ አለርጂዎችን ያስከትላል። ጤናማ ያልሆኑ የአንጀት ባክቴሪያዎች በተለይም ለስኳርና ለተዘጋጁ ምግቦች የሚሰማን ፍላጎትን ሊቆጣጠሩ ይችላሉ። ይህም አንጀትን የበለጠ ይጎዳል። ዋና ምክንያቶቹም ተደጋጋሚ አንቲባዮቲኮችን መጠቀም፣ የተዘጋጁ ወይም ደግሞ ሰው ሰራሽ ምግቦችን መመገብ፣ ዝቅተኛ የባክቴሪያ ልዩነት ሲኖር። መፍትሄዎቹም ለችግር የሚዳርጉ ምግቦችንና ለዩና መቀነስ ያስፈልጋል። በፈርመንትድ ፉድ ደግሞ የአንጀት ባክቴሪያን መመለስ ያስፈልጋል። ፈርመንትድ ፉዶችን በመመገብ ከተጣራ ስኳር ይልቅ ደግሞ እንደ ማር ወይም ደግሞ ቴምር ያሉ ተፈጥሯዊ ማጣፈጫዎችን ተጠቀሙ። ስድስተኛ የስሜት መለዋወጥ፣ ጭንቀት ወይም ደግሞ ድብርት ነው። አንጀትና አእምሮ በአንጀት አእምሮ ዘንግ በገት ብሬን አክሲስ በኩል የተገናኙ ናቸው። ያልተመጣጠነ አንጀት እንደ ሴሮቶኒን እናም ዶፓሚን ያሉ የነርቭ አስተላላፊዎች ምርትን ሊቀይርም ይችላል። ይህም ስሜታችሁን፣ ትኩረትን እናም የጭንቀት ደረጃዎችንም ይነካል። ዋና ምክንያቶቹም ደካማ የአንጀት ባክቴሪያ ልዩነት፣ ለረጅም ጊዜ የሚቆይ መቆጣት፣ የንጥረ ነገር እጥረት እንደ ቫይታሚን ቢ12፣ ማግኒዥየም እና ኦሜጋ ስሪ ነው። መፍትሄዎቹም ስሜትን የሚረዱ ምግቦችን ተመገቡ፣ እንደ አሳ ለውዝና ጥቁር ቸኮሌትን። የአእምሮ ሰላምንናም ጥልቅ አተነፋፈስንም ተለማመዱ። ለአእምሮ ጤና ደግሞ ፕሮ ባዮቲክስን ውሰዱ። ሰባተኛ ተደጋጋሚ ህመም ወይም ደግሞ ደካማ የበሽታ መከላከያ ነው። ከ70 እስከ 80 ፐርሰንት የሚሆነው የበሽታ መከላከያ ስርዓታችሁ በአንጀት ውስጥ ይገኛል። የአንጀት ባክቴሪያዎች ሚዛን ሲዛባ ሰውነታችሁ በሽታ አምጪ ተዋሲያንን ለመከላከል ይቸገራል። ይህም ወደ ተደጋጋሚ ጉንፋን ኢንፌክሽኖች፣ ወይም ደግሞ የዘገየ የማገገም ሂደት ውስጥ ያመራል። ዋና ምክንያቶቹም ደካማ የሆነ አመጋገብ፣ ስር የሰደደ ጭንቀት፣ ወይም ደግሞ የእንቅልፍ እጦት፣ የአንቲባዮቲክስ ከመጠን ያለፈ አጠቃቀም ነው። መፍትሄዎቹም በቫይታሚን ሲ የበለጸጉ ምግቦችን እንደ የሲትረስ ፍራፍሬዎችንና ቤል ፔፐሮችን በመመገብ የበሽታ መከላከያን ማጠናከር ከሰባት እስከ ስምንት ሰዓታት በየቀኑ መተኛትና በፕሮባዮቲክስ የበለጸጉ ምግቦችን ተመገቡ፣ ወይም ደግሞ ተጨማሪ መድኃኒቶችን ውሰዱ። ስለዚህ እነዚህ ጤናማ ያልሆነ አንጀት እንዳለን የሚጠቁሙ ዋና ዋና ምልክቶች ናቸው። ታዲያ ጤናማ ያልሆነ አንጀትን ለመፈወስ ከፍተኛ ሰባት ተፈጥሯዊ መፍትሄዎችን ልንገራችሁ። የአንጀታችንን ሚዛንን የሚመልሱ የአንጀት ሽፋንን የሚጠግኑ እና ጤናማ ባክቴሪያዎችን የሚያበዙ ኃይለኛ መጠጦችን፣ ምግቦችንና የዕለት ተዕለት ልማዶችን ጨምሮ ጤናማ ያልሆነ አንጀትን ለመፈወስ የሚያግዙ ከፍተኛ ሰባት የተፈጥሮ መፍትሄዎችን ልንገራችሁ። አንደኛ በፕሮባዮቲክስ የበለጸጉ ምግቦችን መመገብ ነው። ጥሩ ባክቴሪያን የሚያበዙ ማለት ነው። ፕሮባዮቲክስ በአንጀት ማይክሮባዮም ውስጥ ያለውን የተፈጥሮ ሚዛንን የሚመልሱ ጥሩ ባክቴሪያዎች ናቸው። የሆድ መነፋትን ለመቀነስ የምግብ መፈጨትን ለማሻሻል፣ እናም የበሽታ መከላከያ ስርዓታችሁን ለመደገፍም ይረዳሉ። ምርጥ ምግቦችና መጠጦች የምንላቸው እርጎ፣ ስኳር የሌለው ኪፈር፣ ሶርክራውት፣ እና ኪሚቺ፣ ሚሶ እና ቴምፕ ሲሆኑ እነዚህን ለመጠቀም በየቀኑ ግማሽ ኩባያ እርጎ ወይም ደግሞ ኪፈርን ጠዋቱ ወይም ደግሞ ቁርስ ላይ ተመገቡ። ሶርክራውትን ወይም ደግሞ ኪሚችን ለምሳ ወይም ደግሞ ለእራት እንደ የጎን ምግብ ጨምሩት። በባክቴሪያው ከፍተኛ መምጠጥ እንዲኖር ባዶ ሆድ ላይ ወይም ከምግብ በፊት ጠዋት ላይ ተመገቧቸው። ሁለተኛ ፕሪባዮቲክ ምግቦች ናቸው። ጥሩ ባክቴሪያዎችን የሚመግቡ ፕሪባዮቲክስ ፕሮባዮቲክስን የሚመግቡ ፋይበሮች ሲሆኑ በአንጀታችሁ ውስጥ እንዲያድጉ ሚረዳሉ ጎጂ ባክቴሪያዎች እንዳይበዙ ይከላከላሉ፣ እናም የአንጀት እንቅስቃሴንም ያሻሽላሉ። ምርጥ የፕሪ ባዮቲክ ምግቦች የምንላቸው ነጭ ሽንኩርት፣ ቀይ ሽንኩርት፣ ሙዝ፣ ትንሽ ያልበሰሉ የተሻሉ ናቸው፣ ኦትስ እና ገብስ፣ አስፓራጎስ እና ፖም ወይም ደግሞ አፕል። እነዚህን ለመጠቀም ነጭ ሽንኩርትንና ቀይ ሽንኩርትን በተዘጋጁ ምግቦች ላይ ጨምራችሁ ተመገቡ። በየቀኑ ደግሞ ሙዝ ወይም ፖምን እንደመክሰስ ተመገቡ። ኦትስን በቁርስ ወይም ደግሞ በስሙዚዎች ውስጥ አካታችሁ ተመገቡ። ጠዋት ወይም ደግሞ ከሰዓት በኋላ ለተሻለ ውጤት ከፕሮባዮቲክ ምግቦች ጋር ተጣምሮ ተመገቧቸው። ሶስተኛ፣ የሎሚ ውሃ ከዝንጅብል ጋር ነው። የጠዋት መርዝ ማጽጃ መጠጥ ማለት ነው። ሎሚ ጉበትን ያጸዳልና የምግብ መፈጨትን የሚረዳ የሃሞት ምርትንም ያበረታታል። ዝንጅብል የአንጀት መቆጣትን ይቀንሳል፣ የማቅለሽለሽ ስሜትንም ያስታግሳል እናም የምግብ መፈጨት ኢንዛይሞችንም ያነቃቃል። አዘገጃጀቱም አንድ ብርጭቆ የሞቀ ውሃ፣ ግማሽ የሎሚ ጭማቂ፣ አንድ የሻይ ማንኪያ የተፈጨ ዝንጅብል ትኩስ ዝንጅብል እና እንደ አማራጭ ጥቂት ጠብታ ማር ጨምሩ። በየቀኑ ጠዋት ባዶ ሆድ ላይ ጠጡ። ጥቅሞቹም መርዞችን ያጥባል፣ የምግብ መፈጨትን እናም ሜታቦሊዝምንም ያሻሽላል፣ የአንጀት አሲዳማነትንም ያስተካክላል። አራተኛ የአጥንት መረቅ ነው። የአጥንት መረቅ ኮላጅን፣ እናም አሚኖ አሲዶችን እንደ ግሉታሚንን በብዛት ይዟል። እነዚህም የተጎዱ የአንጀት ግድግዳዎችን ለመጠገንና ብግነትን ለመቀነስም ይረዳሉ። አዘገጃጀቱም የበሬ የዶሮ ወይም ደግሞ የአሳ አጥንቶችን በውሃ በደንብ ለረጅም ሰዓታት ቀቅሉ። ለጣዕም ደግሞ ቅጠላቅጠሎች፣ ነጭ ሽንኩርትና አትክልቶችን ጨምሩበት በየቀኑ አንድ ኩባያ ሞቅ ባለ ሁኔታ ከምግብ በፊት ወይም ደግሞ እንደ ቀላል እራት መጠጣት ነው ጥቅሞቹም የሚፈወሰውን አንጀት ይጠግናል በሽታ የመከላከል አቅምንም ያጠናክራል የመገጣጠሚያ እናም የቆዳ ጤናንም ያሻሽላል አምስተኛ ከፍተኛ ፋይበር ያላቸው ምግቦችን መመገብ ነው የምግብ መፍጨት ትራክትን የሚያጸዱትም ፋይበር ቆሻሻን በተቀላጠፈ ሁኔታ በምግብ መፈጨት ስርዓታችሁ ውስጥ ያንቀሳቅሳል፣ የሆድ ድርቀትን ይከላከላል፣ እናም የአንጀት ባክቴሪያዎችንም ይመግባል። ምርጥ ምግቦች የምንላቸው አረንጓዴ አትክልቶች እንደ ብሮኮሊ፣ ስፒናች እና ጎመን፣ ምስር፣ ባቄላ እናም ሽምብራ፣ ቼያሲድ እና ተልባ። እነዚህን ለመጠቀም በሁሉም ምግቦቻችሁ ላይ አረንጓዴ አትክልቶችን ጨምሩ። ቼያሲድ ወይም ደግሞ ተልባን ደግሞ በእርጎ ወይም ደግሞ በስሙዚ ላይ ጨምራችሁ መጠጣት ነው። ታዲያ ቀኑን ሙሉ በፈለጋችሁበት ሰዓት መውሰድ ትችላላችሁ። ፋይበር ስትወስዱ ግን ብዙ ውሃ መጠጣታችሁን አትዘንጉ። ስድስተኛ ከእጽዋት የተቀመሙ ሻዮችን መጠጣት ነው። አንጀትን የሚያረጋጉ እናም ብግነትን የሚቀንሱ የእጽዋት ሻዮች የምግብ መፈጨት ጡንቻዎችን ያዝናናሉ፣ መቆጣትን ይቀንሳሉ፣ እናም ጎጂ ባክቴሪያዎችንም በተፈጥሮ ይገድላሉ። ለአንጀት ጤና ምርጥ ሻይ የምንላቸው የፔፐርሚንት ሻይ የሆድ መነፋትን እናም ጋዝን ያስታግሳል። የካሞሚል ሻይ ሆድን ያረጋጋል እናም ብግነትን ይቀንሳል። የሊኮርስ ሩት ሻይ የምንለው የአንጀት ሽፋንን ይፈውሳል። የፌነል ሻይ ወይም ደግሞ እንስላል የምንለው የምግብ መፈጨትንና ቁርጠትንም ያቃልላል። ከምግብ በኋላ በየቀኑ ከአንድ እስከ ሁለት ኩባያን ጠጡ። ጥቅሞቹም የሆድ መነፋትን ይቀንሳል። የአንጀት መቆጣት ወይም ደግሞ ብግነትን ያረጋጋል። የተቀላጠፈ የምግብ መፈጨትንም ያበረታታል። ሰባተኛ፣ አፕል ሳይደር ቪኒጋር ነው። የአንጀት ፒኤችን ያስተካክላል እናም የምግብ መፈጨትንም ይረዳል። አፕል ሳይደር ቪኒጋር ተፈጥሯዊ አሲዶችንና ኢንዛይሞችን ይዟል። ይህም የጨጓራ አሲድ ምርትን በማሻሻል ምግብን በተሻለ ሁኔታ ለመከፋፈል እናም ንጥረ ነገሮችንም ለመምጠጥ ይረዳል። አንድ የሾርባ ማንኪያ አፕል ሳይደር ቪኒጋርን በአንድ ብርጭቆ የሞቀ ውሃ ውስጥ ቀላቅሎ ግማሽ የሻይ ማንኪያ ማርም ጨምሩበት። እንደ አማራጭ ከምግብ በፊት ከ15 እስከ 20 ደቂቃዎች ቀደም ብላችሁ መጠጣት ነው። ጥቅሞቹም የምግብ መፈጨትን ይደግፋል፣ የሆድ መነፋትንና የአሲድ መመለስንም ይቀንሳል፣ የአንጀት ባክቴሪያንም ያስተካክላል። በተጨማሪም የአንጀት ፈውስን ለመርዳት የተዘጋጁ ምግቦችንና ከመጠን ያለፈ ስኳርን አስወግዱ። ጎጂ ባክቴሪያዎችን ይመግባሉ። ውሃ በበቂ ሁኔታ ጠጡ። ውሃ መርዞችን ለማስወገድና የምግብ መፈጨትንም ይረዳል። ጭንቀትንም ተቆጣጠሩ፣ በዮጋ በማሰላሰል ወይም በጥልቅ አተነፋፈስ ማለት ነው። በቂ እንቅልፍንም አገኙ። ደካማ እንቅልፍ የአንጀት ሚዛንንም ይጎዳል። አዘውትራችሁ የአካል ብቃት እንቅስቃሴንም አድርጉ። የአንጀት እንቅስቃሴን እናም የባክቴሪያ ልዩነትንም ያሻሽላል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ከዚህ ቪዲዮ ጋር በተያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።